ውጭ ሀገር በስራ ላይ የምትገኙ ለመሄድ የምትዘጋጁ እንዲሁም ሰራተኞቹን የምትልኩ ኤጀንሲዎች፣ የስራና ክህሎት ሚኒስቴር አዲስና ጥብቅ መመሪያ አዘጋጅቷል። ይህ መመሪያ የኤጀንሲዎችን ደረጃ፣ የቢሮ ስፋት፣ የሰራተኞችን ብዛት፣ የደሞዝና የኮሚሽን አከፋፈልን የሚያብራራ ነው። ታዲያ ይህ አዲስ ደንብ በኤጀንሲዎች ላይ የሚፈጥረው ጫና፣ እንዲሁም ለውጭ ሀገር ሰራተኞች መብትና ደሞዝ የሚኖረ ጠቀሜታ ምንድን ነው? የሚሉትን ጨምሮ መመሪያውን በዝርዝር እናቀርባለን። በውጭ ሀገር የሚሰሩ ኢትዮጵያውያን የሚከፈላቸው ደሞዝ በቂና ምክንያታዊ ነው ብለው ያስባሉ? ለምን? ጥያቄውን በተመለከተ ያሰታያቸውን አስተያየት መስጫው ያስፍሩልን። በሌላ መረጃ ደግሞ የኢትዮጵያ መንግስት ከስድስት ዓመት ከገቢ ግብር ነጻ የመሆን መብትን ሙሉ በሙሉ የሚያስቀር አዲስ ረቂቅ የማበረታቻ ደንብ አዘጋጅቷል። ረቂቁ ነባሩን ሕግ ግን የሚሽር ሲሆን በመስኩ ከ5% እስከ 15% የሚደርስ የግብር ቅናሽ ያደርጋል ተብሏል። የአዲሱን አዋጁ ይዘቶች በዝርዝር እንመለከታለን። ለመሆኑ እስከ ስድስት አመት የነበረው ከገቢ ግብር ነጻ የመሆን መብት መነሳቱ የውጭ ኢንቨስተሮችን ያባራል ወይስ መንግስት ፍታዊ ገቢ እንዲያገኝ ይረዳል የሚለውን ጥያቄ ምክንያታዊ አስተያየታችሁን በአስተያየት መስጫው ላይ አስቀምጡልን። የማራኪ ፕራስ ቤተሰቦች መረጃዎቹን ከተከታተላችሁ በኋላ ጠቃሚና እውነተኛ ሆነ ካገኛችኋቸው ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ ብታደርጉ ደስ ይለናል። መረጃዎቹን ነው። የውጭ የስራ ስምሪት ኤጀንሲዎች እስከ 700 ካሬ ሜትር ስፋት ያለው ቢሮ እንዲኖራቸው መመሪያ ተዘጋጀ። የውጭ ሀገሮች የስራ ስምሪት ሰራተኞችን ለመላክ ፍቃድ ያገኙ ኤጀንሲዎች እስከ 700 ካሬ ሜትር ስፋት ያለው ቢሮ ሊኖራቸው እንደሚገባ የሚደነግግ መመሪያ ተዘጋጀ። የስራና ክህሎት ሚኒስቴር አዲሱን የውጭ ሀገር የስራ ስምሪት አዋጅ ተግባራዊ ለማድረግ የሚያስችል እንዲሁም ዜጎች ስለሚሰማሩበት ሁኔታ በግልጽ ለመደንገግ ይረዳል ያለውን መመሪያ ያዘጋጅቷል። መመሪያው የኤጀንሲዎችን ደረጃና ፍቃድ በሚመለከት ባሰፈረው አንቀጽ ከደረጃ አንድ እስከ ደረጃ አምስት የሚገኙ ኤጀንሲዎች ፍቃድ ለማግኘትና ሰራተኞችን ወደ ውጭ ሀገር ለመላክ ከመቶ እስከ ሰባት መቶ ካሬ ሜትር ስፋት ያለውና በአንድ ጊዜ እስከ መቶ ሰዎችን ማስተናገድ የሚችል ቢሮ ሊኖራቸው እንደሚገባ ይደነግጋል። አዲሱ አዋጅ ኤጀንሲዎችን በአምስት ደረጃ ከፍሎ ፍቃድ እንደሚሰጥ የደነገገ ሲሆን አዋጁን ለማስፈጸም በተዘጋጀው መመሪያ ኤጀንሲዎቹ ፍቃድ ለማግኘት ማሟላት ይጠበቅባቸዋል ተብሎ የተካተተው ቢሮ በአዋጁ ከሰፈረውና በርካታ ቅሬታ ፈጥሮ ከነበረው የገንዘብ ማስያዣና ካፒታል ተጨማሪ መሆኑ ተገልጿል። በሁሉም አይነት የሙያ መስክ ሰራተኞችን ማሰማራት የሚፈቀድለት አንደኛ ደረጃ ፍቃድ ያገኘ ኤጀንሲ ደረጃውን የጠበቀና ሰራተኞቹን ብዛት መሰረት በማድረግ የተዘጋጀ 700 ካሬ ሜትር ስፋት ያለው በአንድ ጊዜ ከ100 ሰዎች በላይ ማስተናገድ የሚችል እንዲሁም ደረጃውን የጠበቀ ማረፊያ ያለው የስራ ቦታ ሊኖረው እንደሚገባ መመሪያው ደንግጓል። ኤጀንሲው ከ60 በላይ ሰራተኞች ሊኖሩ ሊያወጡት እንደሚገባ ና ፍቃድ የሚያወጣባቸው ሀገሮች ገደብ እንደማይኖርበት ሆኖም የሚፈጥረው የስራ ትስስር በአንድ ሀገር መዳረሻ ከሀያ ሊበልጥ እንደማይገባ መመሪያው ያዛል። ሁለተኛ ደረጃ ፍቃድ የሚያገኝ ኤጀንሲ አምስት መቶ ካሬ ሜትር ስፋት ያለው ና አንድ ጊዜ ከሰማኒያ ሰዎች ያላነሰ ማስተናገድ የሚችል እንዲሁም ደረጃውን የጠበቀ ማረፊያ ያለው ቢሮ ሊኖረው ና ከአርባ በላይ ሰራተኞች መቅጠር እንደሚኖርበት ይገልጻል። ኤጀንሲው ፍቃድ መውጣት የሚችልባቸው ሀገሮች ከስምንት እንደማይበልጡ የሚፈጥረው የስራ ትስስርም ከሀያ መብለጥ እንደማይችል ተመላክቷል። ሶስተኛ ደረጃ የሚያወጣው ኤጀንሲ 350 ካሬ ሜትር፣ አራተኛ ደረጃ ኤጀንሲ 200 ካሬ ሜትር፣ አምስተኛ ደረጃ ኤጀንሲ መቶ ካሬ ሜትር ስፋት ያለው የስራ ቦታ ሊኖራቸው እንደሚገባና የቤት ውስጥ ስራ ብቻ የሚሰሩ ሰራተኞችን እንደሚያሰማሩ ይደነግጋል። ፍቃድ ያገኙ አምስተኛ ደረጃ ኤጀንሲዎች ፍቃድ የሚያወጡባቸው ሀገሮች ከሁለት እንደማይበልጡ፣ የሚፈጥሩት የስራ ትስስር ከአራት እንደማይበልጥ በመመሪያ ተደንግጓል። ኤጀንሲዎች የሚያገኙት ኮሚሽን በሚመለከት ለሚልኳቸው ዜጎች የሚከፈለውን የውጭ ምንዛሬ ኮሚሽን እንደ ሀገሮች የኮሚሽን ልክ የሰራ ስደተኞቹን የስም ዝርዝር መሰረት ከቀጣሪው ጋር ያደረገውን ስምምነት አባሪ በማድረግ በኢትዮጵያ የስራ ገበያ መረጃ ስርዓት በኩል በየሶስት ወሩ ለሚኒስትሩ ሪፖርት ማድረግ ይኖርበታል ተብሏል። ኤጀንሲዎች በተቀባይ ሀገር ከሚገኝ ወኪላቸው ስለሚያገኙት የኮሚሽን መጠን በየጊዜው በሚደረግ ጥናት ላይ ተመስርቶ የሚወስን እንደሚሆን ተገልጿል። በተጨማሪም ሰራተኛ ተመላሽ በመሆኑ ኮሚሽን እንዲቀነስለት ሊጠይቅ የሚችለው እንደ ተቀባይ ሀገር ነባራዊ ሁኔታ ማስረጃ አባሪ አድርጎ በሚያቀርበው እንዲሁም ሰራተኛ ወደ ሀገር ውስጥ መመለሱን በሚመለከት የመንግስት ሚኒስትሩ ሲያረጋግጥ ብቻ ይሆናል ተብሏል። በተጨማሪም በኤጀንሲውና በቀጣሪው መካከል የተፈረመው ስምምነት በመዳረሻ ሀገር ውጭ ጉዳይ ሚኒስቴር ሌበር አታሽ ወይም በኢትዮጵያ ሚስዮን የተረጋገጠ ሰነድ መቅረቡ ሊረጋገጥ እንደሚገባ ተመላክቷል። የሰራተኞቹን ደሞዝ በሚመለከት መመሪያው በኢትዮጵያና በተቀባይ ሀገሮች ስምምነት ወይም የመግበቢያ ሰነድ እንደሚወሰን እና ና ከዚህ የሰለጠነ የሰው ኃይል በግል ጥረትና በኤጀንሲዎች አማካኝነት ሰራተኞች ሲሰማሩ በተቀባይ ሀገሮች በተመሳሳይ ደረጃ ከሚገኝ መደብ ክፍያ መጠን ጋር ተመጣጣይ ሊሆን እንደሚገባ ና ተመሳሳይ ደረጃ ካላቸው ዝቅተኛ ደሞዝ መጠን ማነስ እንደሌለበት ተደንግጓል። የጤና ምርመራ ዋጋ የስራና ክህሎት ሚኒስትሩ ከጤና ሚኒስቴር ጋር በመሆን እንደሚወስን፣ ሰራተኛ ያደረገው የመጀመሪያ የጤና ምርመራ ውጤቱ በሚፈለገው ልክ ባይሆንና ድጋሚ ምርመራ ማድረግ ቢያስፈልግ ወጪውን ሰራተኛው እንደሚሸፍን መመሪያው ያዛል። የሰለጠነ የሰው ኃይል ለመላክ በተቀባይ ሀገር ባለ ቀጣሪና ና በኤጀንሲ መካከል ላይ የሚደረግ የስራ ስምሪት ስምምነት ሞዴል ስምምነት ወይም ሰነዱን ሚኒስትሩ እንደሚያዘጋጅ በመመሪያው ተካቷል። ተመልካቾች በ በዚህ መረጃ ላይ ያላችሁን አስተያየት እንድታሳፍሩልን ሰብስክራይብ እንድታደርጉ እያስታወስ ናችሁ። ከገቢ ግብር ነፃ የመሆን መብትን የሚያስቀር ረቂቅ የኢንቨስትመንት ማበረታቻ ደንብ ለውይይት ሊቀርብ ነው። በስራ ላይ ያለውን የኢንቨስትመንት ማበረታቻ ደንብ የሚተካና በዚህ ደንብ እስከ ስድስት ዓመት ከገቢ ግብር ነፃ የመሆን መብት የሚያስገኘውን ድንጋጌ ሙሉ በሙሉ የሚያስቀር ረቂቅ ደንብ ላይ ውይይት ለማድረግ ገንዘብ ሚኒስቴር ለባለድርሻ አካላት ጥሪ ያቀረበ። ለውይይት የቀረበው ረቂቅ ደንብ ሊከፈል ከሚችለው የገቢ ግብር ላይ ከአምስት በመቶ እስከ አስራ አምስት በመቶ የሚደርስ የገቢ ግብር ቅናሽን እንደ የኢንቨስትመንቱ አይነት ለዓመታት የሚፈቀድባቸውን ድንጋጌዎች ከመያዙ በተጨማሪ በስራ ላይ እንዳለው ደንብ ለዓመታት ከገቢ ግብር ሙሉ በሙሉ ነፃ የመሆን መብት የሚሰጥ ድንጋጌን አላካተተም። ከዚህ ቀደም የነበረውን የማበረታቻ ደንብ ቁጥር 517 ህዝብ 2014 መለወጥ አስፈላጊ ሆኖ በመገኘቱ ጥቅምት 11 2018 ዓ.ም የሚመለከታቸው አካላት ተገኝተው አስተያየታቸውን እንዲሰጡ ጥሪ ቀርቧል። የሚኒስትሮች ምክር ቤት ያዘጋጀውና ሪፖርተር የገንዘብ ሚኒስቴር ድረገጽ ላይ ተጭኖ የተመለከተው የኢንቨስትመንት ማበረታቻ ረቂቅ ደንብ በልዩ ልዩ ኢኮኖሚ ዞኖች እና ከኢኮኖሚ ዞኖች ውጭ ለሚሰሩ ኢንቨስተሮች ስታርታፖች የሚደረጉ የገቢ ግብር ምጣኔ ማሻሻያዎችን ይዟል። የተለያዩ ድንጋጌዎችም በደንቡ ላይ ተካተዋል። በረቂቅ ደንቡ ከልዩ ኢኮኖሚ ዞን ውጭ ባለ ኢንቨስትመንት ምርቱ ወይም አገልግሎት ውጭ የሚልክ ባለሀብት በዚሁ አመት ግብር በሚከፈልበት ገቢ ላይ አስር በመቶ የንግድ ትርፍ ግብር ይከፍላል። በሚኒስትሮች ምክር ቤት የኢንቨስትመንት ማበረታቻ ደንብ ቁጥር አምስት አስራ ሰባት ህዝባር ሁለት ሺ አስራ አራት ከኢንዱስትሪ ፓርክ ውጭ ያለ ኢንቨስትመንት ቢያንስ ሀምሳ በመቶ የሚሆነው ምርቱን ወይም አገልግሎቱን ወደ ውጭ እያ የሚልክ ወይም ምርትና አገልግሎቱን ወደ ውጭ ለሚልክ ባለሀብት በምርት ወይም አገልግሎት ግብዓትነት የሚያቀርብ ከሆነ ከገቢ ግብር ነፃ የመሆን ማበረታቻ በተጨማሪ ለአንድ ጊዜ ለሁለት ዓመት ከገቢ ግብር ነፃ እንደሚሆን ይደነግግ ነበር። በረቂቅ ደንቡ በልዩ የኢኮኖሚ ዞን ውስጥ ኢንቨስት ያደረገ ባለሀብት ካቋቋመ የማምረቻ ፋብሪካ የግብር ዓመት ግብር በሚከፍልበት ገቢው ላይ የአምስት በመቶ የንግድ ትርፍ ግብር እንደሚከፍል ተደንግጓል። በደንብ ቁጥር 517/2014 ግን ለአንድ ጊዜ ለሁለት ዓመት ከገቢ ግብር ነፃ ማበረታቻ ይገኝ ነበር። በበካይ ጋዛ ምንጩ የገበያ ስርዓት ውስጥ ተሳታፊ የሆኑና በአካባቢና ደህንነት ጥበቃ ባለስልጣን እውቅና የተሰጣቸው ኩባንያዎች ስራ ከጀመሩበት ጊዜ ጀምሮ ለ10 አመታት ግብር በሚከፍሉበት ገቢያቸው ላይ የ15 በምርት ወይም በስራ ሂደቱ ቢያንስ 50 በመቶ ታዳሽ ኃይል የሚጠቀም ማንኛውም ባለሀብት ስራ ከጀመረበት ጊዜ አንስቶ ላሉት ተከታታይ አምስት አመታት ብቻ ግብር በሚከፍልበት ገቢ ላይ 15 በመቶ የንግድ ትርፍ ግብር እንደሚከፍሉ በረቂቁ ተካቷል። በአዲስ አበባ ከተማና በኦሮሚያ ክልል ሸገር ከተማ አስተዳደር የልዩ ኢኮኖሚ ዞን አልሚና ንዑስ አልሚዎች ግብር ከሚከፍሉበት አመታዊ ገቢያቸው ላይ ስራ ከጀመሩበት ቀን ጀምሮ ለሚቆጠሩ አስር አመታት የአምስት በመቶ የገቢ ግብር ምጣኔ ቅላሽ ይደረግላቸዋል የተባለ ሲሆን ከዚህ በኋላ ባሉት አመታት በገቢ ግብር አዋጅ በተደነገገው መሰረት የንግድ ትርፍ ግብር እንደሚከፍሉ በረቂቁ ሰፍሯል። በአዲስ አበባና በኦሮሚያ ክልል ሸገር ከተማ አስተዳደር ከሚገኙ ልዩ ኢኮኖሚ ዞኖች ውጭ የሚቋቋሙ ኢንዱስትሪዎች ደግሞ ግብር ከሚከፍሉበት አመታዊ ገቢያቸው ላይ ስራ ከጀመሩበት ቀን ጀምሮ ለሚቆጠር የአምስት በመ የገቢ ግብር መጣኔ ቅናሽ እንደሚደረግላቸው ከዚያም በኋላ ባሉት አመታት በገቢ ግብር አዋጅ በተደነገገው መሰረት የንግድ ትርፍ ግብር እንደሚከፍሉ ለባለ አክሲዮኖች ከሚከፍሉ ትርፍ ድርሻ ላይ ከሚከፈል ታክስ ለአምስት አመታት ከአማራጭ አነስተኛ ግብር ደግሞ ለአስር አመታት ነጻ እንደሚሆኑ በረቂቁ ተደንግጓል። በልዩ የኢኮኖሚ ዞን አዋጅ መሰረት የኢንቨስትመንት ቦርድ በልዩ ሁኔታ ካልወሰነ በስተቀር የልዩ ኢኮኖሚ ዞን አልሚና ንዑስ አልሚ እነዚህም ማበረታቻዎች ተጠቃሚ ሊሆኑ የሚችሉት ቢያንስ 75 ሚሊዮን ዶላር ስራ ላይ መዋላቸው ሲረጋገጥ እንደሚሆን መሆኑን ተገልጿል። ተመልካቾቻችን በዚህ ዜና ዙሪያ ያላችሁን አስተያየት አስፍሩልን። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ ብታደርጉ ደስ ይለናል። የዛሬ መረጃዎቻችን በዚህ ተጠናቀዋል። በሌሎች መረጃዎች እስከምንገናኝ በደህና ቆዩን።